ለምሳሌ አእምሮ ጤና ላይ 220 በላይ የአእምሮ በሽታዎች አሉ። ሰው ሲያስብ የሚያስበውን ሀሳብ በሙሉ እውነት አድርገው ነው የሚያስበው ፋክት እንደሆነ ነው የሚያስበው የዲፕሬሽን አንዱ ትልቁ ችግር እሱ ነው በእርግጥ ጠንክሮ መስራት አይደለም ችግራችን ጠንክሮ ማሰብ አለመቻል እኔ ማሰብ እራሱ እኮ መጨነቅ የሆነበት ዘመን ላይ ስለዚህ ማሰብ ማለት ለምደምታስበ አታስብቶ የሚል ሰው ይመጣል ሶስት ሺህ ዓመት ሙሉ በተመሳሳይ ነገር እያረስን ስለዚህ አእምሮአችንን በደንብ አልተጠቀምንም ማለት ነው አእምሮአችን አልታመምንም ማለት ጤና ማነን ማለት አይደለም ስለዚህ የሰው ልጅ ትልቁ ጸጋው ምንድን ነው ካልከኝ ማሰብ መቻል ማሰብ ምንድን ነው ነው አሁን ስለዚህ በጣም ሰዎች ጥንቃቄ ማድረግ ያለባቸው አእምሮ ጤና ላይ። የመጀመሪያ ግን የአእምሮ ጤና ማለት የአእምሮ ደህንነታችን ማለት ነው። በተዘዋዋሪ የአእምሮ ደህንነት ስንል የሕይወትን ጫናዎች የቀን ተቀን ውላትችንን ለመምራት ወደ አላማችን ለመጓዝ እንዲሁም ለማህበረሰብ ጥሩ አገልግሎት የምንሰጥ ግለሰቦች እንድንሆን አእምሯችን ምን ያህል በአግባቡ እየሰራ ነው፣ በአግባቡ እየተጠቀምንበት ነው የሚለውን ነገር የሚይዝ ነው። ስለዚህ ጤንነት የሚባለው ሀሳብ አካላዊ ጤናም ሆነ አእምሯዊ ጤና ጤንነት ማለት የበሽታ አለመኖር ማለት አይደለም። ጤንነት ማለት ምን ያህል የደህንነት ደረጃ ማለት ነው። ለምሳሌ የደህንነት ደረጃ ዜሮ ከሆነ ኦልሞስት በአካላዊ ጤና ስናወራ ሙቷል አንድ ሰው እንደማለት ነው። የደህንነት ደረጃው በጣም ጥሩ ጥሩ ነው ካለን ደግሞ በአካላዊ ጤናው የህይወትን ቻሌንጆች የተለያዩ በሽታዎችን የመቋቋም እድሉ በጣም ከፍተኛ ነው። ስለዚህ ጤና እና ዌልቢንግ የምንለው ሀሳብ እየመጣ ያለው ለዚህ ነው። አለመታመም ጤናማ መሆን አይደለም የሚለውም ሀሳብ የሚመጣው እዚህ ጋር። እሱን ወስደን ለአእምሮ ጤና መተግበር እንችላለን። ስለዚህ አእምሯችን አልታመምንም ማለት ጤና ማነን ማለት አይደለም ማለት ነው። በአእምሮ ጤና ስለዚህ ጤና ምንድን ነው ስንል የደህንነት ምን ያህል በአግባቡ እየሰራ ነው አእምሯችን፣ አእምሮ ስራው ምንድን ነው ካለን በዋናነት መረጃን መውሰድ መረጃን ማብላላት ከዛ ችግሮቻችንን ለመፍታት መጠቀም የህይወትን ጫናዎች ተቋቁሞ ወደ ግባችን ወደ ምንፈልገው የህይወት አቅጣጫ እንድንጓዝ መምራት ነው። ስለዚህ በዚህ መንገድ ምን ያህል አእምሯችን የተጠቀምንበት ነው የሚለው ነገር ወይም ምን ያህል አእምሯችን ደህና ነው የሚለውን ሀሳብ እንወስዳለን ማለት ነው። ለምሳሌ እዚህ ጋር ስንመጣ እንዲሁም አንድ አባባል አለኝ። የእኛ አገር ማህበረሰብ አብዛኛው ሰው በጣም ጠንካራ ሰራተኛ ነው ብዬ አምናለሁ። ወደ ገጠር ስንሄድ እንግዲህ 8 ፐርሰንቱ የገጠር ማህበረሰብ ነው ካልን ወደ ገጠር ስንሄድ ሌሊት አስራ አንድ ሰዓት ወጥቶ ማታ አንድ ሰዓት ነው የሚገባው። ለምሳ አንድ ሰዓት ቢያርፍ እንኳን በቀን አስራ ሁለት ሰዓት ይሰራል። የሰው ልጅ በስምንት ሰዓት ነው እንዲሰራ እየፈለግን ያለ ነው፣ ግን ስምንት ሰዓት ይሰራል። ሰው ስራ የሚጀምረው ገጠር ማህበረሰብ ውስጥ ገና ከሶስት ዓመቱ ጀምሮ ነው። ከብት መጠበቅ ሊሆን ይችላል፣ የተለያዩ ነገሮች መስራት፣ ቤተሰብ ማገዝ ሊሆን ይችላል። ስለዚህ ከሶስት ዓመቱ ጀምሮ አንድ ሰው ረዥም ዓመት በስራ ያውም ረዥም ሰዓት ይሰራል። ሰው ይሄን ሁሉ እየሰራ ለምንድን ነው ታዲያ ሀብታም ያልሆነ ወይም ደግሞ ለምንድን ነው ችግሮቻችን መፍታት ያልቻል ነው ብለን ስንጠይቅ የሰው ልጅ ትልቁ ጸጋው አካላዊ ነገሩ ብቻ ሳይሆን አምሮ አይ ነገሩ ነው። አምሮ ደግሞ ዋና ስራው ችግርን መፍታት አዲስ ነገር መፍጠር ነው። ሶስት ሺህ አመት ሙሉ በተመሳሳይ ነገር እያረስን፣ ስለዚህ አምሮአችንን በደንብ አልተጠቀምነውም ማለት ነው። ስለዚህ መልሶም የምን ጥያቄ ያስነሳብናል፣ አምሮአችን ምን ያህል ብቃት አለን፣ አምሮ ብቃታችን ምን ያህል ነው የሚለው ጥያቄ ጥያቄ ምን ውስጥ ያስገባብናል ማለት ነው። ስለዚህ አምሮ ጤና ማለት አምሮአችንን ምን ያህል የተጠቀምንበት ነው፣ ወይንም ደግሞ አምሮአችን ምን ያህል ወደምንፈልገው ነገር ወደ ግባችን የህይወትን ጫና ለመቋቋም ምን ያህል ዝግጁና አቅም አለሁ ብቃት አለሁ ወደሚለው ነገር ደህንነትን፣ ዌልቢንግ ነሚያየው ማለት በጣም የኢትዮጵያን ታሪክ ብዙ ጊዜ ስናነሳ የቅርብ ጊዜውን ችግርና ድህነት ብቻ የምናይ ከሆነ የማህበረሰቡን ችግር ብቻ እናያለን ማለት ነው። የኢትዮጵያ ማህበረሰብ ከአሁኑ ካለው ድህነትና ዋላቀርነት በስተጀርባ በጣም የሚገርም ልልና ላይ እንደደረሰ ማህበረሰብ መሆኑን መርሳት የለብንም። ታሪክ ለምንድን ነው የሚጠቅመው ካልከኝ ማንነት እንድታውቅ ማንነት ማለት የምንመልስበት መንገድ ነው። ስለዚህ እኔ ማነኝ የሚለው ነገር ደግሞ አሁን ባለሁበት ነገር ብቻ የታጠር አይደለም። ትናንትና ቤተሰቦች የምንነበሩ ከየት መጡ፣ እንዴት መጡ የሚለውን ጥያቄ እየመለሰን እንሄዳለን ማለት ነው። ስለዚህ ማንነት የአሁንና የአሁን ብቻ ጉዳይ ቢሆን ኖሮ በጣም በግልጽ ውጭ የኖሩበት ሀገር ብቻ ይሆን ነበር። ግን ስለዚ ታሪክን ስታይ የኢትዮጵያ ማህበረሰብ ድህነት፣ ኋላ ቀርነት፣ ችግር ምናም የሚባለው ነገር ለቅርብ ጊዜ የተሸፈነ ታሪክ እንጂ እድሜ ልክ ይኖርንበት ታሪክ ነው ማለት አይደለም። ስለዚህ ልልና ላይ ደርሰን ነበር ማለት አእምሯችን በደንብ ተጠቅመንበት ነበር፣ ጊዜ ከዛ በኋላ ምን ተፈጥሮ ነው ይቆም ነው? አእምሮን መጠቀም ለምን አቆመ? ምክንያቱም እንግዲህ ታሪካችንን ብናይ ብዙ ነገሮችን መጥቀስ እንችላል። ስርዓት ምናምን በስነ ስርዓት የነበረበት ጊዜ ነበረ ወደኋላ ስትመለስ ። ስለዚህ ምን ተፈጥሮ ነው ስንል የሆነ ጊዜ ላይ የሳትናት መስመር አለች ማለት ነው አእምሯችን የተጠቀምንበት አይደለም ማለት ምን ማለት ነው? ችግርን ለመፍታት መረጃን ለማብሰልሰል ቁጭ ብለን ለመነጋገር ለማወቅ ራሳችን የተጠቀምንበት አይደለም ማለት ነው። ለምሳሌ አእምሮ የሚያስፈልገን ምንድን ነው? አንዱ ትልቁ ነገር እንስሳቶች የሚማሩት አንድ ነገር ሞክረው ሲሳሳቱ ብቻ ነው የሚማሩት። ለምሳሌ እሳት እንደሚያቃጥል እንስሳቶች የሚማሩት ነክተውት ሲቃጠሩ ብቻ። የሰው ልጅ ግን አእምሮ ከመንካቱ በፊት ሁሉንም ፕሮባብሊቲዎች ሁሉንም ነገሮች አእምሮ ውስጥ ይጫወትና የትኛውን መምረጥ እንዳለበት ያያል። ለምሳሌ እሳቱን ብነካው ያቃጥለኝ ይችላል፣ ስለዚህ መንካት የለብኝ ምን ላድርግ የሚለውን ነገር አንድ ነገር ከማድረግ በፊት በአእምሮ ትሞክራችኋለህ ማለት ነው። ማህበረሰባችን ላይ ያለው ጥያቄ ይሄ ነው። ምንድን ነው የሆነው ስንል የተፈጠረው ነገር ምንድነው? ለምንድነው በደንብ ማሰብ ያልቻል ነው? ስለዚህ ጠንክሮ መስራት አይደለም ችግራችን፣ ጠንክሮ ማሰብ አለመቻል ነው። የሆነ ሀሳብ መጥቶልኝ በጣም ተመስጫለሁ እና ከጎን ያለ ካፌ ውስጥ ነው፣ ከጎን ያለ ሰው ወንድሜ አታስብ አለኝ። አይ እያሰብኩ ነው አልኩት። እናሱን እኮ አታስብ አለ ኖ፣ እያሰብኩ ነው አልኩት። በጣም ያው ገብቶኛል ምን ለማለት እንደፈለገ፣ ግን እኔ ማሰብ ራሱ እኮ መጨነቅ የሆነበት ዘመን ላይ ያለ። ስለዚህ ማሰብ ማለት ለምን ለምንደምታስበ አታስብቶ የሚልህ ሰው ይመጣልና፣ ኖ ማሰብ እኮ የሰው ልጅ ትልቁ ጸጋው ነው። ሰው እ በአካላዊ ጥንካሬ አይደለም ዓለምን መምራት ይቻል። አካላዊ ጥንካሬ አንበሳ፣ የተለያዩ እንስሳቶች ይበልጡናል። ምን ላለው ብዙ ጊዜ መሰለ። ለምሳሌ በምድር ላይ በጣም ረዥሙ ተጓዥ ማን ነው ተብሎ ሲጠየቅ፣ በጣም ፈጣኑ እንስሳ ምንድን ነው ሲባል፣ ብዙ ሰው አቦ ሸማኔ ይላል። በውሃ ውስጥ ሲባል አሳነባሪ ምናምን ይላል ሰው እና፣ ግን ስናየው እንደሱ አይደለም። ምክንያቱም በምድር ላይ በጣም ፈጣኑ ተጓዥ የሰው ልጅ ነው። ምክንያቱም መኪና ሰርቶ ከአቦ ሸማኔ የበለጠ መጓዝ ችሏል ማለት ነው። በሰማይ ላይ አውሮፕላን ጀቶች፣ ፈጥሮ ከዛ በላይ መጓዝ ችሏል ማለት ነው። ስለዚህ የሰው ልጅ አእምሮን ተጠቅሞ ምድር ላይ ያሉ ነገሮችን በሙሉ ማለፍ ችሏል። ጥንካሬ ብንመጣ የሰው ልጅ በጣም በቀላሉ እዚጋ ብትቆርጠው የሚሞት ፍጡር ነው፣ ግን አእምሮን ተጠቅሞ እዚህ ጋር ቢቆረጥ በጣም ረዥም ጊዜ መኖር እንዲችል የሕክምና ሳይንስን አምጥቷል። ስለዚህ የሰው ልጅ ትልቁ ጸጋው ምንድን ነው ካልከኝ ማሰብ መቻሉ ማሰብ ምንድን ነው ነው? አሁን አሁን ማሰብና መጨነቅ ራሱ ያልተለየበት አሁን ብዙ ሰው አታስብ ሲል ማሰብን እንደ መጨነቅ እየወሰደው ነው። እና ማሰብና መጨነቅ ልዩነቱ ምንድን ነው? ባይዘ መጨነቅ ማለት በደንብ አለማሰብ ማለት ነው። ብዙ ሰው መጨነቅ ማለት በደንብ ማሰብ ነው የሚመስለው፣ ግን መጨነቅ ማለት በደንብ ጥርት አድርገህ ማሰብ እየቻልክ አይደለም። እንዴት መሰለህ? ኢቨን የምናየው ራሱ እየመረጥን ለምሳሌ ኢትዮጵያ ውስጥ ሰርቶ ማደግ ይቻላል የሚል ሰው የሚያየው እንዴት ሰርቼ ልደግ የሚለውን ፓርት ነው ኢትዮጵያ ውስጥ ሰርቶ ማደግ አይቻልም ብሎ የሚያምን ሰው አጋጣሚዎችን ሊያይች አይችልም። ለሰው ሲያስብ የሚያስበውን ሀሳብ በሙሉ እውነት አድርጎ ነው የሚያስበው፣ ፋክት እንደሆነ ነው የሚያስበው። የዲፕሬሽን አንዱ ትልቁ ችግር እሱ ነው። በእርግጠኝነት በቀላይፌ መጥፎ ነው ብሎ ሲደመድም አንድ ሰው በእርግጠኝነት ትክክለኛ እውነታ እንደሆነ ነው የሚያምነው። ግን አይደለም ሀሳብ እውነታ ነው ማለት አይደለም። እይታ እውነታ ነው ማለት አይደለም። ለዛ ነው እይታ እየታደሰ እየተሞረደ መሄድ ያለበት። አሁን እንዳልከኝ የኔ እይታ ስህተት ሊኖርበት ይችላል ብዬ ማመን አለብኝ ማለት ነው። የኔ እይታ ስህተት ሊኖርበት ይችላል ብዬ ካላመንኩኝ ከአንተ ጋር ያንተን እይታ ለማየትም ለመግባባትም አትችልም። በእርግጠኝነት ኢትዮጵያ ውስጥ ሰርቶ ማደግ አይቻልም ብሎ ይዘጋን ሰው ስታወራው ልትግባባ ትችል። ምክንያቱም እሱ ይሄንን እምነት ይሄንን እይታ እንደ እውነታ ነው የተቀበል አንድ ሰው አንድን ነገር እንደ እውነት ከተገበለ በኋላ ጥያቄዎች መጠየቅ ነው እንጂ የምትችለው ያንተን እውነታ ለማሳየት፣ በጣም የሚቀብ አክቹዋሊ በጣም እዚህ ጋር ደግሞ አንድ አስቸጋሪ ነገር አለ። ጥያቄ በጠየቀው ቁጥር ከእሱ እይታ ሆኖ ምክንያቱን በጣም የደረደረል የደረደረል ይመጣልና ምኑን እያጠነከርክበት ትሄዳለ። ሳታስበው አጠያየቅ ሮንግ ከሆነ ስህተት ከሆነ ያለውን እይታ ለምሳሌ ኢትዮጵያ ሰርቶ ማደግ አይቻልም፣ አይ እንደዚህ እኮ ለምሳሌ ሰርቶ ያደጉ ሰዎች አሉ፣ እነሱማ ብሎ በሙስና በምናምን ይጠቅስልን ረክ ነው ጨለምተኛ እይታውን አሉታ ያስተሳሰቡን በጣም እንዲያጠነክረው እያገዝቀው ነው ማለት ነው ስለዚህ ሰውን መከራከር ያለውን እምነት ምን እንዲያደርግ ነው እንዲያጠነክር ነው የሚያደርግ ነው ለዛ ነው ክርክር መጥፎ የሚሆነው ክርክር ስለማሸነፍ ስለሆነ ያለውን እምነት እያጠናከረ ምክንያታዊነቱን አይነቱን እየደምረ እየደምረ እየደምረ አንተን ለማሳመን ነው የሚሞክረው በጣም ትልቁ ነገር እንዴት መጠየቅ እንዳለብን ማወቅና ማዳመጥ መቻል በጣም ከባድ ነገር የአእምሮ ህመም ሲገጥመን ደግሞ እንደሌላው ህመም እንደ ማንኛውም ህመም እርዳታ ያስፈልገናል እንደ ማንኛውም ህመም ህክምና ያስፈልገናል። ለምሳሌ እኔ የስኳር በሽተኛ ብሆን ኖ እርዳታ ያስፈልገኝ በራሴ ተቋቋሜ እንደምንም ብዬ ችለዋለሁ አለ እርዳታ እንደሚያስፈልገኝ አምኜ ወደ ህክምና ይሄዳለሁ ማለት ነው። እንደዛ ሁሉ አእምሮ ጤና መታከል እክል ሲገጥመኝም ምን ያስፈልገኛል ማለት እርዳታ ህክምና ያስፈልገኛል ያስፈልገኛል። ስለዚህ ህክምና ሄጄ መጠየቅ አለብኝ ማለት ነው። የሰው ልጅ እርዳታ ያስፈልገዋል ብቻችን የምንኖር ፍጥሮች አይደለም። ሁሉም አቅጣጫ ለምሳሌ እኔ የሂሳብ ባለሙያ ያስፈልገኛል። አንድ ድርጅታችን ላይ የሆነ ኪሳራ ቢመጣ ትርፍ ቢኖር የሚያሰላልን የሂሳብ ባለሙያ ያስፈልጋል። ፈልግም አምስት ዓመት ተምሬ አካውንቲንግ እንደምንም ያንን ሂሳብ እሰራለሁ አለ። ምክንያቱም ለእያንዳንዱ ነገር ራሴን ልሆን አልችልም። ሁለተኛ በጣም ትልቁ ችግር አካሌን ቢያመኝ ራሴን ማከም አልችልም። ለምሳሌ ሰርጀሪ ቢያስፈልገኝ፣ የቀዶ ጥገና ህክምና ቢያስፈልገኝ ራሴን ማከም አልችልም። እንደዛ ሁሉ ኖ አእምሮ ወይም ራሴን ማከም ማልችል፣ ለምሳሌ ካውንስሊንግ የሚሄድባቸው ቦታዎች አሉ። ለምን ካልከኝ ራሴን ማከም የሆነ ያህል ደረጃ ችላለሁ፣ ግን ሁሉን ህመሜን በሙሉ በራሴ ማከም እችላለሁ ማለት አይደለም። የሆነ ያህል እንዲሁም አሁን ላይ አለም ወልድ ወርዝ ኦርጋናይዜሽን አእምሮ ጤናን በተመለከተ ሰዎች ራሳቸውን መንከባከብና መንከባከብ አለባቸው። ራስን መንከባከብ ማለት ግን ራስን ማከም አለ። አሁን በጣም ትልቁ ችግር በተለይ ዩቲዩብ ላይ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ የማየው ትልቁ ችግር ራስን መመርመር፣ ሰልፍ ዲያግኖሲስ። አንዳንዱ ሰው ኤድ ኤች ዲ አለብኝ ይላል። እንትናስ ናርሲስቲክ ፐርሶናሊቲ አለበት፣ እሱ ዲፕሬሽን አለበት፣ እሱ ጭንቀት አለበት። በጣም ሰውም እንደዚህ እንላለን። ከዛ ደግሞ ትንሽ ቆይተን ራሳችንን ደግሞ እንመረምራል። እኔ በጣም የሚገርምህ ጌታ፣ በጣም ከባድ የሆነ ዲፕሬሽን ያለብኝ ይሉታል። ለምን ዲፕሬሽን አለብኝ አልክ ተብሎ ሲጠየቅ መረጃ የሚያስቀምጠው ነገር ምናልባት ማህበራዊ ድረ ገጾች ላይ ያያቸውን አምስት ነገሮች ሊሆን ይችላል። እንደዛ ከሆነ እኮ ባለሙያ ያስፈልገንም ማለት የሆነ ሚዲያ ላይ የሆነ ነገር አይተ ራስህን መመርመር የምትችልና ማከም የምትችል ከሆነ ለምንድን ነው ሳይካትሪስቶች የስነ አምሮ ባለሙያዎች ስድስት ዓመት ጀነራል ፕራክቲሽን ለመሆን አጥንተው አራት ዓመት ሳይካትሪስት ለመሆን የሚያጠኑት ለምንድን ነው ይህን ያህል 11 ዓመት 12 ዓመት የሚደግሙት ካልክ፣ ምክንያቱም በጣም የሰው ልጅ አእምሮ ከምናስበው በላይ ውስብስብ ስለሆነ ነው። ለምሳሌ አእምሮ ጤና ላይ 220 በላይ የአእምሮ በሽታዎች አሉ። የዲፕሬሽን ሲፕተም እና የዲኤችዲ ሲፕተም እንዴት ነው የምትለየው ሲባል ዲኤችዲ ቀድሞ መምጣቱና እና ዲፕሬሽን የትኛው ነው ቀድሞ የመጣው ሱስ ሳብስታንስ አቢዝ ነው ቀድሞ የመጣው ድብርት ነው የመጣው ከዛ ውጭ ያሉ የተለያዩ ዲስኦርደሮችን አንዛይቲ ላይ ስትመጣ በጣም ብዙ ዲስኦርደሮች አሉ። አንዛይቲ ውስጥ እንዴት ነው የምትለያቸው ሲባል ዲፈረንሻል ዲያግኖሲስ ይባላል። አንዱን ከሌላ የምትለይበት ይሄ ምልክት የዲፕሬሽን ነው ያልኩት ከዚህ ይለየውበት ምክንያት ይሄኛው እያልክ ማስረዳት አለ። ስለዚህ በጣም ሰዎች ጥንቃቄ ማድረግ ያለባቸው አእምሮ ጤና ላይ የመጀመሪያ ጥንቃቄ ማድረግ ያለባቸው ራሳቸውን መመርመር የለባቸው ዲፕሬሽን አለብኝ ኤዲኤችዲ ያለብኝ፣ ሶሻል አንዛይቲ ያለብኝ፣ እንደዚህ ያለ ምልክቶችን አይተው ግንዛቤ ቢኖራቸው ጥሩ ነው። ግን አለብኝ የሚለው ነገር በጣም አደገኛ ነገር ስለሆነ ሰልፍ ዲያግኖሲስ መቆም አለበት። ከዛ በኋላ ሕክምና ያስፈልገናል። በጣም ጤናማ ነገር ቢኖር ሕክምና ቦታ መሄድ ብቻቸው